በተቀደሰው ቁርኣን ለሙእሚኖች አሳውሳቸው፣ ማሳወስህ ትጠቅማቸዋለች ብሎ አላህ ተናግሯል ማለት ነው። ማሳውስ ማለት የሰው ልጅ ያወቀውን ሊዘናጋ ይችላል፣ ያን የምታሳውሰው ጊዜ ያ እውቀቱን መልሶ ሰውየው ሊሰራበት ይችላል። ወይም ነው ማሳውስ ማለት ማለት ነው የምንም ማያውቀውን ሰው ደግሞ ማስተማርም የዚህ ውስጥ ይገባል ማለት ነው። ማሳወስ ሁለት ፊት ነው ያለው በሁለት እንትን ነው የሚተረጎመው አንደኛው ምንም ማያውቁ ሰዎችን ማሳወቅ ሲሆን ሁለተኛው ደግሞ አውቀው የሚዘናጉ ሰዎችን በመልካም ስራ ላይ እንዲበረቱ እንዲነቃቁ ስራ ስራ ላይ ተግባራዊ ላይ እንዲያውሉ እውቀታቸውን ማነሳሳትም እዚህ ውስጥ ይገባል ማለት ነው ስለዚህ ያው ኢንሻአላህ ዛሬ የምንማረው ምን ፈዋይድ ሲያም የጾም ጥቅሞች የሚል ነው የጾም ፋይዳ ጾም ፋይዳ አለው። በትክክል ለጾመ ሰው በትክክል ጾሙን አቁን ጠብቆ፣ ሸርጡን ጠብቆ፣ አርካኖቹን ጠብቆ ለጾመ ሰው ለጾም ልዩ ፋይዳ አለው ማለት ነው። ልዩ ጥቅም አለው ማለት ነው። የሰው ልጅ ከፍላጎቱ ሁሉ ሪቆ ከሚበላው ከሚጠጣው ከስሜቱ ከሸዋው ሪቆ ጾሙ በሚውሉበት ጊዜ የሚያገኛቸው ፋይዳዎች አሉ። ከነሱ መካከል የመጀመሪያውና ዋናው ተቆላይ ተዓላ ነው። ተቆላይ ተዓላ አላህን መፍራት ነው። ጾመኛ ከመቼውም በላይ አላህን ይፈራል ማለት ነው። ጾመኛ ሰው ወሬ ሊያወራ ይፈልግና ጾመኛ መሆኑን ዝለዋል። ሊበላ ያስብና ወይ ሪበውና ጾምኛ መሆኑ ያስብና ያሰቡስና አላህን ፈርቶ ይሪ ቃል ሌላም ሀሜትም ነገር ያስብና ወሬ ማዋሰድ ያስብና ሌላም ሰውን መዝደብ ያስብና ሰውን መዝለፍ ያስብና በሰዎች ክብር ላይ መረማመድ ያስብና ጾምኛ መሆኑ ግን ከዛ ነገር ላይ ይገተዋል አላህም ፈርቶ ለካ። ጾመኛ ማለት ነው ብሎ ሰውየው ወደ አላህን መፍራት ከዛ ነገር ይቆጠባል ማለት ነው። ስለዚህ ጾም ከሚያስገኛቸው ጥቅሞች ትልቁ እና ዋናው ዋናው ተቅዋላህ ነው፣ አላህን መፍራት ነው። ያቁሩ ለው ሱዋታላ ለዓለኩም ተተቁን አለ። ይሄ ጾም ረመዳን ወደ መጾም በእናንተ ላይ ግዴታ የሆነው አላህን እንድትፈሩ ተከጅሎ ነው አላህ ስማታላ የጾም ትልቁ ዓላማ አላህን መፍራት ነው። ወይም ደግሞ ጾም መጾም አላህን ለመፍራት ያቀርባል ማለት ነው። ከየትኛውም ዒባዳ በላይ ከየትኛውም አሜልኮ በላይ ወደ አላህ የሚያቀርበው ወደ አላህ ፍራቻ የሚያቀርበው ጾም ነው ማለት ነው። አልበቀራ አንድ መቶ ሰማንያ ሦስት ቁጥር ላይ በዚህ መልኩ አላህ ተናግሯል ማለት ነው። ሌላው ሁለተኛው ጾም ፋይዳ ምንድነው? ስህሐቱል በደል የሰውነት ጤንነት ይገኛል። ሁሌ የሚጾም ሰው ረመዳን ብቻ አይደለም፣ ሰኞም ይጾማል ሐሙስም ይጾማል ሱና ጾሞች አያመልጡትም። ረመዳን ይጾማል እንደዚሁ ግዴታ ነው። ስለዚህ ጾም የሚያበዛ ሰው የሰው ንሁ ጤንነት አይታወክም ማለት ነው። አይናጋም። ጤንነትን ይጠብቃል ጾም ማለት ነው። ብዙ ሰዎች ብዙ ሰዎች የደም ግፊት የሚጠጋቸው የሱካር በሽታ የሚጠጋቸው ኩላሊት በሽታ የሚጠጋቸው ልብ ድካም የሚጠጋቸው፣ በምንድነው? ምግብን ካለማስተካከል ወይም ምግብን ከልክ በላይ በመብላት እስራፍ፣ ሙስሪፍ፣ እስራፍ አርገው ከአግባቡ በላይ ከሚፈለገው በላይ ሲበሉ ሲበሉ ይከርሙና ከጊዜ በኋላ ደም ግፊት ያዘኝ የሚነገር ይመጣል ማለት ነው። ስለዚህ ጾም ማለት ሆዱን ባዶ አርጎ መዋል፣ ሆዱ ባዶ ሆኖ ሲውልና ሆድ ሲሞላ አንድ አይደለም፣ ለጤና ማለት ነው። ለጤናችን ጥሩ የተኛው ነው። ብዙ ጊዜ ሆዳችን መሙላት የለበትም። በልክ ሳይሪበን መብላት የለብንም። ሪቦን ደግሞ ሲሞላ ደግሞ ከል በልክ መሙላት አለብን ማለት ነው። በልክ ማለት ረሃቡን እስከ መመለስ ድረስ ማለት ነው። አንድ ጊዜ ሁልጊዜ ነው የሚናገረው ይሄን ነገር ነቢዩ ሰለላሁ ዐለይሂ ወሰለም ዶክተር ተላከላቸው። የአንድ ሀገር መንግስት ዶክተር ተላከላቸው፣ ለምን እሳቸውንና የእሳቸውን ተከታዩ ሶሓቦችን ሊያክም እንዲያክም ብሎ የአንድ ሀገር መንግስት ለነብያችን ሰለላሁ ዐለይሂ ወሰለም ዶክተር ላከላቸው። ያ ዶክተር ሄደና መካ ለነብዩ ነገራቸው። እኔ የመጣሁት አንተ ጋ ነው የላከኝ የዚህ አገር መንግስት ነው ብሎ አላቸውና ምንድነህ? ዶክተሩ ነኝ ለምንመጣ፣ እንደዚህ እንደዚህ ያማችሁ እንዳክማችሁ ነ ተላኩ ስላቸው ጊዜ ነቢያችን ጋር ስለ ሰለም እኛ ኮ አያመነም፣ አብሮ ነቢ ስላ ሰለም እኛ አያመነም፣ ስለዚህ ህክምና አያስፈልግንም። አብሮ ነቢ ስላ ሰለም ለምን እንዴት አላቸው ተገርሞ ማለት ነው። አንደኛ አብሮ ነቢ ላ ሰለም በጣም ሳንራብ አንመገብም ማለት፣ በጣም ሳይሪበን አንበላም ማለት ሁለተኛ ደግሞ በጣም ሲከራበን በኋላ ደግሞ ሲንብራ ደግሞ ከልክ በላይ ወይም ከአግባቡ ከሚፈለገው በላይ አንበላም። ረሃባችን ለመመለስ እንጂ ምን ምን በላም እንጂ እንዳገኘን በላ ሆዳችን ሞልተን አንበላም። ስለዚህ እኛ ጋ በሽታ የለም፣ ወደ መጣህበት ተመልሰህ ሂድ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ጾም ሲሃ ነው። ጾም ጤንነት ነው። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ በሌላ ሐዲስ አይተም ነው ነብዩ ሰለላሁ ዐለይሂ ወሰለም ሱሙ ተሲሑ አሉ። ጾሙ ጤናማ ትሆናላችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጾሙ ጤናማ ትሆናላችሁ። የሚጾሙ ሰዎች በበሽታ አይጠቁምም። ብዙ ጊዜ ሰዎቹ ሰዎች ምግብ አገኘው ብለው ይበላሉ። ከልክ በላይ ይበሉና ከዛ በኋላ የሆድ መታወክ ይገጥማቸዋል። ወደታች ተቅማጥ ነገር ይገጥማቸዋል። ከላይ ማስመለስ ይገጥማቸዋል። ይህ ሁሉ ምንድነው? መጥቶ ነው ያለ መብላት በልክ ያው ያለ መብላት በሽታ ነው ማለት ነው። ያ ያ ነው እንግዲህ፣ ጨጓራው ይጨናነቃል። ብዙ ነገሮች አሉ ውስጥ ላይ ያሉ አላህ ወጣ እቃዎች አሉ። እነዚህን እቃዎች በአግባቡ መጠቀም ሲገባን ከአግባቡ ውጭ ስናረድጋቸው እንግዲህ የጤና መታወቅ እኛ ጋ ይገኛል ማለት ነው። ሌላው ተዘኩር ሓለል ፉቀራእ ወል መሳኪን ጾመኛ ስንሆን ከምናገኛቸው ፋይዳዎች ምንድነው? ሌላው ደሃዎቹን ማስታወስ ይመጣል ማለት ነው። ጾመኛ ሰው ደሃን ያስታውሳል፣ ምስኪን ያስታውሳል፣ ለደሃ መርዳት ያምረዋል። ለድሃ ለምስኪን ማብላት ያምረዋል። ለየቲም እናቶች መደገፍ የቲሞች መደገፍ ያምረዋል። ለምን እሱ አመቱን በሙሉ የኖረው በተድላ ነው የኖረው። ቁርስ እንደልብ የበላ ምሳይ እንደልብ የበላ እራቱ እንደብል እንደልብ አማርጦ የበላ ኖሯል። ይህ ሰው በአመት ረመዳን ሲመጣ ይሄ ሁሉ ይረዳል። አንደኛ ይህ ኒዕማ ከአላህ የመጣ እንደመጣ ያምኑና አላህን ያመሰግናል። ሁለተኛ ደግሞ ለካ እኔ እነኝህ ደሃዎች ከኛ በታች ያሉ ሰዎች ለካ አመቱን በሙሉ በረሀብ ነው ያሉት ማለት ነው ብሎ ሰውዬው ወዴት ይመለሳል? ወደ ሙዋሳት፣ ወደ ሙሳዓዳ፣ ወደ መተባበር ይመለስና ለምስኪኖች ለድሃዎቹ ይረዳል። እሄን ደሞ ሲያደርግ ደግሞ አላ ዘንድ ምንዳ ያገኛል ማለት ነው። ይህ ፋይዳ ነው። አንድን ደሃ ማብላት፣ አንድ ራበሶ ማብላት ትልቅ ምንዳ አሎ አንድ ሰው ማስፈጠር ትልቅ ምንዳ። ያ ሰው ጾሙን ውሎ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ጾመኛውን ያስፈጠረ ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ጾመኛውን ያስፈጠረ ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ አንደኛ አላህ ከወንጀሉ ያጠራዋል። ሁለተኛ ደግሞ ያ ጾመኛው ጾሙን ውሎ ሚያገኘውን ምንዳ እሱ ሚያገኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ ሰሃቦች ምን አሏቸው፣ ከሱ ተቀንሶ ወይስ ሌላ አሏቸው? ከእሱ ምንም ሳይቀነስ ጾመኛው ጾሙን ውሎ የዋለውም ሰው ያፈጠረውም ሰው ሙሉ ያገኛል፣ ያስፈጠረውም ደግሞ ሙሉ ምን ያገኛል ብለው ነብዩ ሰለላሁ ተናግረዋል። ይሄ ሰው ይህን ያገኛል ማለት ነው። ስለዚህ ይሄ ትልቅ ፋይዳ ነው፣ የጾም ፋይዳ ነው። ሌላው አምስተኛው፣ ሦስተኛው ማለት ነው ተድይቁ መጅልስ ሸይጣን። ጾም ሸይጣን እንደፈለገ በኛ ላይ ለመንቀሳቀስ ያግደዋል። እንደፈለገ አመቱን በሙሉ በእኛ እንደተጫወተ አይጫወትም ማለት ነው። ጾም እኛ ስንጾም ማለት ነው፣ አላህ ራሱ ያስራዋል። ይታስ እንደሁሌ እንደሚነገር ይታስራል ሸይጣን ማለት ነው። ስለዚህ ጾም ለሸይጣን መታሰር ምክንያት ነው፣ በሸይጣን ከመጠቃት ይጠብቃል ማለት ነው። አምስተኛው አሰውሙ ጁናሩ ነቢዩ ሰላ ሰላም ጾም ጋሻ ነው አሉ። ጾም ጋሻ ነው። ከሚን ከአላህ ቁጣ ጾም ጋሻ ነው። ከሚን ከጀሃነም እሳት ከጀሃነም ቅጣት ጾም ጋሻ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ጋሻ ማለት ማለት ነው መከላከያ መከላከያ ማለት ነው ጋሻ ማለት። የሚጾም ሰው እንደው ያላህ ቁጣ አይነካው፣ አላህ ይቆጣበትም፣ ጀሃነም እንደዚሁ አትነካው ማለት ነው። ምን አለ ነቢዩ ሰለላሁ ዐለይሂ ወሰለም አሰውሙ

ሲርበህ ትታገሳለህ ሲጠማህ ትታገሳለህ ስትሰደብ ምን ትታገሳለህ ምን እሳውስህ ፆመኛ መሆን እሳውስህ ማለት ነው ትታገሳለህ በክብርህ ላይ ሰው ሲረማመድብህ ትታገሳለህ ምላሽ አይሰጡም ለምን ፆመኛ ነኝ ስላለህ ማለት ነው ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ከእናንተ መሀከል እንዳችሁ የጾሙ ቀን በሆነበት ጊዜ አሉ ነቢዩ ስ ስለም፣ ኢንሳበሁ አሐዱን ፈልየቁል እኒምሬኡን ሳኢም። ከእናንተ መካከል አሉ ነቢ ስ ስለም፣ አንዳችሁ ጾመኛ በሆነበት ቀን አሉ ነቢዩ ስላ ሰለም፣ አንድ ሰው ሲሰድበው እኔ ጾመኛ ነኝ ይበል። አሉ ነቢ ስ ስለም፣ ይህኑ ምላሹ። እኛ እኮ የእኛ ባህሪ እኮ ሳንሰደብ ነው እኛ የምንሳደበው እንካን ተሰጥፈን ሳንሰደም ማለት ነው። እንካን ተመተን ሳንመታ እኛ እንመታለን። ገባችሁ? ይህ ከሆነ የጾሙን ሰዋብ ወደ ታች ያወርደዋል ማለት ነው። ጾሙ ጠፋ እንካን ባይባልም የጾሙ ሰዋብ ግን ቀንሶ፣ ቀንሶ፣ ቀንሶ ይቀንሰዋል ማለት ነው። ሌላው ከጾም ፋይዳ መካከል አሰሙ ኢንትሳሩን አለ ነፍሲ ጾም በነፍስያ ላይ ድል ለማግኘት ይረዳል። መረምጾም አንድ ሰው ሲጾም በነፍሱ ላይ ድል ያገኛል። ነፍስያው ሊቆጣጠራታል። ነፍስያ ምግብ ስትፈልግ ተይ ይራዳል። ነፍስያ ሊጠጣ ስትፈልግ ተይ ጾበኛ ነች። ነፍስያ እንደ ፈለገ ሊታውራ ስትፈልግ ተይ ጾበኛ ነሽላታል። ይላታል ሐሜት ስትፈልግ ነማ ወሬ ማውስቶልግ ከይላታል ማለት ነው። ስለዚህ ይህ ሰው በነፍሱ ላይ የበላይነት አገኘ ማለት ነው። ይህ ሰው በሚምክንያት ነው በጾም ምክንያት አሰው ኢንትሳሩን አለነፍስ ነፍስ ሌላው ና ስምንተኛው አሰው ሙንትሳሩን አለ ሸይጣን ጾም በሸይጣን ላይ ድል ያስገኛል። ሸይጣን አመቱን በሙሉ በሰውየው ላይ

ወደ ጾም ይጠጋሉ ማለት ነው። ሌላው ጾም አሰውሙ ዩክሰቡ አልዓብድ አልኸይረ ፊዱንያ ወልአኺራ። ጾም ሰውየው የአላህ ባሪያ ለዱንያም ለአኺራ የሚጠቅመውን መልካም ነገር እንዲሽን ታደርገዋል። ምን ማለት ነው ይሄ? ጾመኛ ሰው ዋላሂ ሽሙ ዋላሂ፣ ጾመኛ ሰው ምን ያምረዋል? በሰላች ጾመኛ ሰው ቁርአን መቅራት ያምረዋል። ጾመኛ ሰው መዘከር ያምረዋል። ጾመኛ ሰው ሰደቃ ያምረዋል። ጾመኛ ሰው መስጊድ መሄድ ያምረዋል። ይሄ የጾም ፋይዳ ነው። ወላ መሰባሰብ በቃ መስጊድ ፍቅር ይመጣል። የጾም ውጤት ነው። ጾመኛ ያደርግሃል መልካም ሥራ ሰውዬው

ለእናንተ ኸይሩ ነው አላህ Subhanahu ተዓላ እያለ ቃል ነው። እቺን ተናግሬ ያቆማል። ምናው ነብዩ ሰለላሁ ዐለይሂ ወሰለም አሥራ ሦስተኛው ማለት ነው ኮሎፎ ፈምሳኢሚ አጥየብ عند الله ነብዩ ሰለላሁ ዐለይሂ ወሰለም ሰው ምግብ ሲተው፣ መጠጥ ሲተው ካፉ ወይ ሽታ ይቀየራል፣ መጥፎ ይሆናል ማለት ነው ምግብ የበላ ባለበት ሰዓት ላይ የነበረው ሽታና ምግብ ሳያቆም አንድ አይደለም፣ ሽታው ይህ ሽታ ግን የበቀለው የመነጨው በዒባዳ ስለሆነ አላህ ዘንድ ከሚስክ ሽቶ የበለጠ ሽታ ይኖራል። ቃሉ ነቢ ስ ላ ሰለም ለምን ነሻ ምን ዒባደት ኢላ ካላ ዒባዳ አላ መማምለከ ተገኝ ሽታ ነው። ይህ ሽታ ለሰዎች ቢያስጠላም አላህ ዘንድ ግን ከሚስክ ሽቶ

ፍጡር ሰዓት ላይ ፍጡር ሰዓት ላይ ቀርቦ ሊያፈጥር ሲል በጣም ደስ ሲል ወላው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁለተኛው ደሞ የቂያም ቀን ካላህ ጋር ሲገናኝ ዱንያ ላይ በመጾሙ በጣም ደስ ሲል ወላው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ይሄን ንጾም ኢንሻአላህ ሁላችን በመንበር ገን መንከባከብ አለብን፣ አዳቡን መጠበቅ አለብን። በየጥሩ ደግሞ ራሳችን እንደዚሁ መገምገም አለብን። መገምገም ምንሰራው ምን አይል ቀራው ምን አይል ዘከር ከሚለውን ማራት አለብን ነው ኢንሻአላ ይሄ ከሆነ ሰው ሁሉ ይስተካከላል። ይሄ ካልሆነ ግን ወላ ረመዳን እየሄድን ነው። ዛሬ አስራ ሁለተኛው ለይዙ ዛሬ ለሊቱ ማለት ነው። ምንም ሳናውቀው ምንም ሳንሰራበት ማለት ነው። ያው ኢንሻ አላህ ብስሚላ ረህማን ረሒም